አመሰግናለሁ በጣም ክብረ ቢስ እኮ እንደዛ የባሰ አለና አገርህ አትልቀቅ ጭራሽ እስከ መሰዳደብ ድረስ እናንተ ሀይሚዬ ግን ትላንትና ከባድ ጥፋት አጠፋች በብሩኬ ላይ ማለት ነው ከዚህ በፊት የአይፎን ስልክ ስጦታ ሰጥቷት ነበረ እንግዲህ በኮመንታተሮች ተናዳ ካልመለስኩልህ እሱንም እንዴት ነው ይሄማ ንቀት ነው የተሰጠ ስጦታ እንዴት ይመለሳል ከፈለግሽ ወርወሪው ስላት አልወረውርም ውድ ነው ስልኩ አለችው ማለት ነው። አንቺ ማለት ክብረ ቢስነሽ አላት ማለት ነው። አመሰግናለሁ ብላ አመሰግነችው። እየተሰደበች ማመስገን ጉድ እኮ ነው እናንተ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ፣ ሌላው ሀይሚዬ ቅመሟት የተናገረችው ነገር ምንድን ነው? የወለዱኝ እናት አባቴና እንዲሁም ደግሞ የፈጠረኝ ፈጣሪ አይጥላኝ እንጂ እናንተ ጠላችሁኝ አልጠላችሁኝ ምንም አዲስ ነገር የለም ብላ እንግዲህ ለኮመንታተሮች በጅምላ በችርቻሮ እስከሚበቃቸው ድረስ ሰጥታቸዋለች። እኔም አይመለከተኝም፣ አይመለከተኝም እናንተ አባይን ያላየ ምንጭ አያመሰግንም ይላል። እኔማ ሀይሚ እንደዚህ ስትናገር ማንቲንግ እንዳረኩኝ ታውቃላችሁ። ሩታ እየቀብራራዋ ማለት ነው። በአንድ ቪዲዮ አስራ ስድስት ሺህ ተሰድባ ምንም ያልተናገረችዋ ሩታን አስታወስኳት። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። በህግ አምላክ ቤቴ ገብታችሁ ላይክ ሳታረጉ የምትወጡ ልጆች እውነቴን ነው ሙላችሁ። እውነቴን ነው ሙላችሁ እ ቤት ስትመጡ ምን ነው ለላይክ ገንዘብ ትጠይቃላችሁ እንዴ? ለምንድነው ገብታችሁ ላይክ ሳታረጉ ምንድነው የምትወጡት ማለት ነው። ለማንኛውም ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ህብዛልኝ እንዳላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫም ቤተሰብ ሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮ ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሀይሚና የብሩኬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሃይሚዬን እንዳያችሁት ትልቅ ጥፋት አጠፋች ማለት ነው። እናንተ ሀይምዬ ግን ምን ሆና ነው በዚህ ሰሞን ማለት ነው? የሆነ ያናደዳትማ ያበሳጫት ነገርማ አለ፣ በግልጽም አለ እንዴ። ሀይምዬን እኮ የሌላት ባህሪ የሌለባት ጸባይ እያመጣች እኮ ነው እናንተ ግን የሌለባት ፀባይን ብታመጣ የሌለባት ባህሪ ብታመጣን፣ ግን ቀብራራው ብሩኬ ፈንክች የለም ማለት ነው። እኔ እንዴት እንደማደንቃቸው ልነግራቸው አልችልም። በዚህ አጋጣሚ ሀይሚዬና ብሩኬ በጣም የምወዳቸው በጣም የማደንቃቸው ዩቲዩበር ናቸው ማለት ነው። እና ይሄ ሁሉ ሲሆን ግን እንዳንዳንዶቹ ዩቲዩበር ሲያለቅሳ ላየው ምን ሲላላየው በቃ ቀብረር ብሎ ነው የሚያልፈው ማለት ነው ማ ቡራ ቀብራራ ማለት ነው። እንዳያችሁ በዚህ ሰሞን በጣም ቡጡቡጥ በጣም ኑትሩክ ነበረ ቤታቸው ላይ ማለት ነው። እና ከዚህ ቡጥቡጥና ኑትሩክ በኋላ እንግዲህ ትላንትና ጠርታ ሀይሚዬ ቅመሟ፣ ጠርታ አምጥታ እንግዲህ ሀገር ሰላም ነው ብሎ ሲመጣ ብሩክ ቀብራራው ጀንተል እያለ ሲመጣ፣ ምናለችው ከዚህ በፊት የሰጠኝ ስጦታ ልመልስልህ ነው። ደነገጠ እንዴት ብሎ እንዴት ነው የምትመልሽልኝ? ይህ ማለት እኮ መናናቅ ነው። ከዚህ እስከዚህ እስከ መናናቅ ድረስ ደርሰናል ወይ? የተሰጠ ስጦታ ነውር ነው አይመለስም ማለት ማለት ነው። እውነት ነው፣ ነውር ነው የተሰጠ ስጦታ። በቃ ተሰጥቷል፣ ተሰጥቷል። ስትጣሉ ልትመልሱ፣ ስትፋቀሩ ደግሞ እዛ ማለት እናንተ ጋር ሊቀመጥ ወይም ተመልሶ ሊሰጣችሁ አይደለም። በቃ አንዴ የተሰጠ እቃ ተሰጥቷል ማለት ነው። እና ሀይሚዬ ትላንትና እንግዲህ ተናዳ ተበሳጭታ ስጦታውን ካልመለስኩልህ አለችው ማለት ነው። ከፈለግሽ ወርውሪው እንጂ እኔ አልቀበልሽን ከፈለግሽም ሽጪ ዋላት ማለት ነው። አይ ይጠቅምሃል እንካለች ማለት ነው። ይጠቅምሃል ያለችው ለምንድን ነው ግን ይጠቅምሃል ያለችው? እሱ እኮ ስልክ ይኖረዋል እና አንድ እንደ ማይክ የሚጠቀምበት ምናምን አለው። ምንሆነች ነው ግን አይምዬ ይሄ ሁሉ የኮመንት በእርግጥም እኮ ኮመንታተሮች እኮ እንደው በአንድ እግር እኮ ነው ያቆማት። እንደ ስራችሁ ይስጣችሁ አንዳንድ ኮመንታተሮች ማለት ነው እና ይጠቅመሃል ስትለሆን ያለኝ እኮ ሁለት ስልክ አንስቶ አሳያት ማለቴ ይኸው ስልክ አለኝ። እኔ እኮ ቢቸግረኝ አይደለም ስልክ ገዝቼን አንቺን የሰጠው ስላለኝ እኮን አንቺን የሰጠው አላት ማለት ነው። አይ ልሰጥ እፈልጋለሁ። ደግሞ የተናገረችው ነገር በጣም የሚገርመው እኔ እንዳንዳንድ ሴቶች አይደለሁኝም የወንዶችን ገንዘብ ኬታ አወቅሻቸው አለ። እሱም ማፋጠጣት እኮ ብሩኬ ማለት ነው። ኬታ ማለቴ በቃ እንደዚህ። ኧረ ተይ እንዴ ሃይሚጌ ተረጋጊ። አንቺ የእኔ ቅመም እንዶ ከማን ተጨምረሽ ነው ግን እንደዚህ ሆንሽው ከነገሩ ነገር እኮ የቡታጀራ ልጆች እኮ አዲስ አበባ ከሄዳችሁ በኋላ እውነት ነው ምላችሁ፣ የአዲስ አበባ መጋኛማ በደንብ አድርጎ ነው የመታችሁ ማለት ነው። በጅምላ ነው የጨረሳችሁ ማለት ነው። እናንተ አንድ ላይ ነው፣ አንድ አካባቢ ላይ ነው መሰለኝ ጥርግ አድርጎ የመታችሁ ማለት ነው። እና ኬታዬሽ አላት ማለት ነው። እንዲ ኬታ አይተች ነው ከፈለግሽ ወርውሪው እንጂ ምናምን። በመጨረሻ በጣም ሲናደድ በጣም ስለተበሳጨ የተሳደበው ስድብ አለ ማለት ነው። ብሩኬ የእውነት አንቺ ክብረ ቤት ስነሻላት ማለት ነው። በጣም ስለተበሳጨባት ነው ባይዘ እንደዚህ የተሳደበው እንጂ ብሩኬ እንደዚህ አይነት ሰው አይደለም። በጣም ከተ ከመናደዱም የተነሳ ነው እንደዛ የተሳደበው ማለት ነው። ሀይሚዬም እውነት ለመናገር አትፍረዱባት። ቤተሰብ እንኳን አይደለም ለሀይሚ ለትንሿ ማለት ነው። እኛ እንኳ ትልልቆቹ አንዳንዴ የማንችለው አይነት ኮመንትን ይሰጣል እና ሀይሚ አሁን ይሄ በማድረጓ ነው እንጂ ብዙዎቻችን ያናደደን ለምን ልታደረገው ቻለች የሚለውን ነገር ደግሞ እያስተዋልን አይመስለኝም። ምክንያቱም ሀይሚ በጣም የተናደደችው እንደሰማችሁትም በቤተሰቦች በኩል መልዕክት ይመጣልኛል ብላለች። አንዳንድ ስራ ፈት የሆኑ ስራ የሌላቸው ስራ ያጡ ኢሞና ቴሌግራም ተመችቷቸው በውስጥ የሚላላኩ አሉ። እንዲሁም ደግሞ ላይቭ ላይ ማክሰኞ ማታ ይሄ ዳኒ ነው ማነው የሚባለው አጭሩ ልጅ የሁለት መቶ ሺህ ያከበራላት ዕለት አዳር ሙሉ ሲሰድቧት የነበሩ ልጆች ነበሩ። እኔ በጆሮ የሰምቻለሁ። የሰጠሽን ስጦታ መልሺ፣ የሰጠሽን አይፎን ስልክ መልሺ ሲሏት የነበሩ ማለት ነው ልጆች ውዶችዬ። እኔ የምለው ብሩኬ እኮ ወዶ አክብሯት ነው የሰጣት ማለት ነው። ሀብታም ለሰጠ ድሃ ምን ይላል የሚባል አባባል አለ ማለት ነው። እንዲያው ብሩኬ ለሀይሚ የሰጣትን ስጦታ እናንተ ምን አገባችሁ? አንዳንድ ኮመንታተሮች ማለት ነው። እንዲሁም ደግሞ አንዳንድ የቲክቶክ አርበኞች ስራ የሌላቸው አዳር ሙሉ እዛ ላይ ላይ እኝኝ ስትሎ የምታጥሩ ማለት ነው እኔ በጆሮ የሰምቻለሁ እና ይቺ ልጅ ስለተናደደች ነው መልስ የመለሰችው። ለአንዳንዶቻችሁ ለብሽቆች መልስ ነው የመለሰችው ማለት ነው። ይሄ ቪዲዮ ማለት ነው እኛ እንደ ስህተት ብንቆጥርም ለአንዳንዶቻችሁ መልስ ነው። አይፎኑ መልሽለት፣ ስጦታው መልሽለት ላላችሁ መልስ ነው የመለሰችላችሁ ማለት ነው። እንዲሁም ደግሞ ጠላችሁኝ፣ ወንደዳችሁኝ እኔ የወለዱኝ እናት አባቴን አይጥሉኝ እንጂ ያለችው ብዙዎቻችሁ ድሮ ወድሽ ነበር አሁንስ ጠላሁሽ፣ ድሮ እንደዚህ እልሽ ነበር አሁንስ እንደዚያ እንደዚህ አይባልም እንዴ? ምንድን ነው? የሰው ልጅ እኮ ይሳሳታል። በቃ ከስህተቱ መማሩ ነው እንጂ የሰው ልጅ ይሳሳታል። እኛ ፍጹሞች ነን እንዴ? እቺ ልጅ እኮ የተሳሳተችው በአንድ ቪዲዮ ወይም በሁለት ቪዲዮ ይሆናል። ስለዚህ በምክር ነው እንጂ እየተሳደባቸው አይደለም። ትናንትናም ራሱ እጅግ በጣም ብዙ ስድብ ነው። ባለጌነሽ፣ ባለጌነሽ፣ ባለጌነሽ እሷን የሚወክላት አይደለም። ልጅቷ በጣም ጨዋ ስነስርዓት ያላት ልጅ ናት ሀይሚ ማለት ነው። ብሯም ልክ እንደዛ ማለት ነው። ሲቀጥል እኮ ስራ ነው። እን እንደዚህ በዚህ ልክ መሳደብ ደግሞ ነውር አይደለም። እነዚህ ልጆች ነገ ታርቀው ሰላም ፈጥረው ይመጣሉ ማለት ነው። ብዙዎቻችን እንደውም ይሄ ስትል ሩታዬን ያስታወስናት ማለት ነው። ሀይሚያ አሁን ከትላንት ወደ በተሰራው ቪዲዮ ነው የተሰደበችው ማለት ነው። እሱም ብዙም አይደለም ጥቂት ነው፣ ግን ልጅ ስለሆነች ነው አእምሮ አልቻለም ተናዳ እንደዚ አይነት ነገር ያደረገችው እንጂ ሩታ ከዚህ የበለጠ ስድብ ነው የተሰደበችው በአንድ ቪዲዮ አስራ ስድስት ሺህ ኮመንት፣ በጣም የሚቀፍ በጣም የሚያስጠላ ኮመንት ነው የተሰደበችው ማለት ነው። ነገር ግን ትንፍስ አላለችም። በማገስቱ እጅግ በጣም ደስ የሚል ቪዲዮ ነው ሰርታ ለተመልካቾቿን ያቀረበችው ማለት ነው። ሀይሚዬ ደግሞ ትንሽ ልጅ ስለሆነች ይህ ማገናዘብ አልቻለችም እና ልትቀየሟት አይገባም። እጅግ በጣም ብዙ አስተማሪና አዝናኝ ነገርን ሰርታለች እና አትቀይሟት። አሁንም አትስደቧት፣ ልጅ ናት፣ ምከሯት። በኮመንት መምከር እኮ ይቻላል። በቪዲዮን ብቻ ሳይሆን በኮመንትም መምከር ይቻላል። በቅርቡ ደግሞ ታርቀው ሰላም አውርዶ ይመጣሉ ማለት ነው። ማ ሀይሚ ቅመሟና ቡሮ ቀብራራው ማለት ነው። በተረፈ ሰላማችሁ አላያብዛልኝ። መልካም ቀን ብያለሁ። ላይክ ማድረጋችሁን እንዳትረሱ። ቻው።